ሰው ቤዚክሊ ከንፈር የተሰራበት አንደኛው ምክንያት ምግብ ስንበላ አፋችንን ዘግትን ለማላመጥ ነው አይባልም በጣም ነው የሚሰቀጥጠው እስኪ አንዴ ስትበሉ ራሳችሁን ቪዲዮ ሪከርድ አድርጉትና እዩት ምን እንደምትመስሉ ሪያክሽናችሁ እንዴት እንደምትዘገንኑ ቅድም ሳ እየበላን ነበር እና ከአጠገብ የተቀመጠው ሰውዬ እንደዚህ ነው የሚበላው በቃ በቃ ላውድ ላይ አድርጎ ነው የሚወቅጠው እና በጣም ረብሸኝ። እኔ አክቹሊ እየበላሁ አልነበረም፣ ቡና ነበር እየጠጣሁ የነበረው። ሰው እንዲያቆም ምንም ማረግ አማራጭ ስላልነበረኝ ከሱ እኩል ማኘክ ጀመርኩኝ። እኔ ልክ እሱ ሲል እኔም እኩል። ከዛ ምን ሆነ ነው ምን ሆነ ነው፣ ለምዶ ከኔ እኩል የምታኝከው ምን ነው? ይደብረሃል? አይ ከኔ እኩል ስታላምጥ ይረብሸኛል። ዳት ስ ፖይንት። አንተም እንደዚህ ላውድ ላይ አድርገህ ስትወቅጠው ይረብሸኛል። ይህ በነጠላ ጫማ የሚሮጥ ወፍራም ጥቁር ሽማግሌ ነው የምትመስለው። በጣም ነው የሚያስጠላው። ኔ አባት በሆድ አኝክ። በሚስጥር አኝክ። እኔ ቡና ነው እየጠጣሁ የነበረው አክቹሊ፣ ምግብ እየበላሁ አልነበረም። ችግር የለም ግን ባት በላም ይረብሻል። ይሄ ሊገባህ ይገባል። ምን አድርጌ ላስተምር? ምን አድርጌ ላናግር? ቡናዬን እራሱ ብሰጥ በእርግጠኝነት አኝከ ነው የምትውጠው። አላ አድኝ፣ የፈለከውን ለምን ተርዚና አትይዞን ቡናውን አይመለከተኝም። ግን እንደዚህ ሰው ፊት ድምፅ አውጥታችሁ አታኝኩ። በጣም ነው የሚያስጠላው። የምሬን ነው የምላችሁ።